ኢና ሊላሂ ወይና ኢለይሂ ራጂዑን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውደፋ እቺ ተከታታዮች እንደምናላችሁልኝ አልሐምዱሊላ ከኔ ሁሉ ሰላም ነው። ያው ስለ ሁሉም ነገር አልሐምዱሊላ ማለት ማመስገን አለብን። እንግዲህ እቾ ኢትዮጵያዊ ወገናችን ማለት ነው ዛሬ ዱባይ ላይ ትናንትና ላይቭ ነበረች እና ዛሬ ደግሞ መሞቷን እየተነገረ ነው ወላሂ በጣም ነው የሚያሳዝነው። አሁን እንግዲህ ሲገባ ቲክቶክ ላይ ምናምን አየሁትኝና ከዛ ደውዬ ስጠይቅ አሁ እንደዚህ ተፈጥሯል ምናምን ምን አሉ ና። ወላሂ በጣም ነው የሚያሳዝነው በተለይ ደግሞ ለቤተሰቦቿ ማለት ነው። ድንገት ልጃቸውን ሲያጧት በጣም ያሳዝናል። ትናንትና ላይቭ የነበረች ልጅ ዛሬ ደግሞ ሞተች ሲባል ወላሂ እጅጉን ያሳዝናል። አላህ ሱብሃነሁ ወተዓላ እንግዲህ ሰብሩን ይስጣቸው ነው የሚባለው። ያው እንግዲህ እንደ ሙስሊም ታውቃላችሁ ምን ይባላል ሌላ ና ደዋ አድርጉላቸዋላ ሰብሩን ይስጣቸው ለቤተሰቦቸው ና ወጥተው ከመቅረት አላህ ይጠብቃችሁ። እህቶቼ በስደት ያላችሁ እህቶቼ አላህ ሱብሓነሁ ወተዓላ ከቤተሰቦቻችሁ በሰላም አላህ ያገናኛችሁ። እንግዲህ ራሳችሁን ጠብቁ። ምናልባት እንግዲህ አያው ድንገት ይችል ልጅ ወይ ደም ግፊት ያው ቀዳና ቀደር ነው። በእርግጥ ግን ወይ ግፊት ትኖርበታል የተለያየ ነገርና ና ራሳችሁን ያው ስትታመሙ ራሳችሁን ችላ ብላችሁ ወደኋላ እንትን አትበሉ። በተለይ ደግሞ አብዛኛውን ጊዜ ታውቃላችሁ መዳሞች አመመን ስንላቸው ምንድን ነው እቤት ያለ ከኒና ያው እነሱ በፈለጉት ግዴታ ያው ሐኪም ቤት ላለመውሰድ የፈለጉትን ከኒና አንስተው ይሰጧቸዋል። እናንተም ትወጣላችሁ ከዛን በኋላ ያ ነገር ምን አይነት ጉዳት እንደሚያመጣ በኋላ ሌላ ችግር ይዞ ሊመጣ ይችላል እና ማንኛውንም የሰጧችሁን መድኒት ደግሞ ዝምብላችሁ አትጠቀሙ። ሐኪም ቤት በተለይ ደግሞ ህጋዊ ከሆናችሁ ግዴታ መብታችሁ ነው፣ ሐኪም ቤት የመውሰድ ግዴታ አለባቸው። ስለዚህ ሲያማችሁ ሐኪም ቤት ሊወስዷችሁ ይገባል ማለት ነው እና ይቺ ወገናችን እንግዲህ ትናንትና ላይብ ነበረች። ዛሬ ደግሞ ያው ህይወቷ አልፏል እየተባለ ያለው እና ያው ቤተሰቦቿም ሰምተዋል። በነገራችን ላይ ቤተሰቦቿም ሰምተዋል። አዲስ አበባ ምህት አለቻት ብለዋል። እና ለእሷ ራሱ እንዴት እንንገራት ምናምን እያሉ በጣም እና ሮሚ ሲያለቃቅሱ ነበር። እንግዲህ እዚህ ላይ አላመጣኋትም ሮሚ እና በጣም እያለቀሰች ነበር እሷ ራሱ። ለማንኛውም እንግዲህ ዋለ ዘንድሽ የማይባል ነገር ነው። ለቤተሰቦቿ ግን አላ ስበናታላ ሰብሮን ይስ ጣቸው ነው የምንለው። ድዋ አድርጉላቸው እንግዲህ ወጥቶ ከመቅረት አላህ ይጠብቃችሁ። እንዲህ አይነት አደጋ እንዲህ አይነት ሙሲባ፣ ድንገተኛ ሙሲባ አላህ ይጠብቃችሁ። ከቤተሰቦቻችሁ ከምትወዷቸው፣ ከናፈቃችኋቸው፣ ከእናት ከአባቶቻችሁ በሰላም አላህ ያገናኛችሁ። አሚን በሉ እንግዲህ ቻለ ድዋይን ያው አላስፋን ተለይ ለቤተሰቦቻችሁ በሰላም ያገናኛችሁ። ውድ እህቶቼ፣ በተለየ ስደት እህቶች ቤተሰብ የናፈቃችሁ፣ እናንተም የናፈቃችሁ ቤተሰቦቻችሁ የሚናፍቋችሁ ውድና ብርቅዬ ናችሁ እና ስደት ላይ ያላችሁ እህቶቼ፣ ያው እንግዲህ ይህ ነገር ስሰሙ ደግሞ እንዳትጨናነቁ ያይዟችሁ። ምክንያቱም ያው ይሄ የአላህ ሱብሓነሁ ወተዓላ ቀዷና ቀደር ነው። አላህ ሱብሓነሁ ወተዓላ ኩን ፈየኩን ሁን ያለውን የሆነው እና አት፣ እንድትጨናነቁ ይህን ስትሰሙ አትጨናነቁ፣ አይዘዋችሁ ማለት ነው እና ድንገት ሲያማችው ምናምን ሐኪም ቤት እንደወስዷችሁ መናገር አለባችሁ። ችላ ትበሉ ማንኛውንም እነሱ የሰጧችሁን ከኔና ዝም ብላችሁ መድኃኒት አትጠቀሙ ማለት ነው። ምክንያቱም ሌላ ጎንዮሽ ጉዳት ሊኖረው ይችላል። ለራሳቸው ያመጡትን አመመን ስንላቸው ሊህ አንስተው በቃ ይህን ተጠቀሚው ምናምን ነው የሚሉት። እና ሐኪም ቤት መውሰድ አይፈልጉ ነው ተቀላቸው። አንደኛ በቃ የሆነ ስራቸው የሚቋረጥባቸው ምናምን ስለሚመስላቸው ሐኪም ቤት ራሱ መውሰድ አይፈልጉም። እና በተቻላችሁ መጠን ደግሞ ራሳችሁንም ጠብቁ፣ ራሳችሁን ጥብቅ አድርጉ፣ ምግብ በሰዓት ብሉ። ምክንያቱም እኛ አሁን ሀበሻ የሚገርማቸው ነገር አሁን ሌሎች ዜጎች አሉ ፊሊፒን፣ ምናምን ሌሎች ዜጎች ጋር ችግር የለባቸውም በቃ ራሳቸውን ተንከባክበው ነው ሀታ በብራቸው ሁሉ ከውጭ ጠልበው ምናምን ይመገባሉ። የኛ ግን እቤት ራሱ መዳሙ ጋር እንኳን እያለ እንኳን መብላት ራሱ ብዙ ስራ ጨርሰን ምናምን ከተጎዳም በኋላ ነው መብላት ትዝ የሚለን። እና ምግብ ደግሞ ብሉ። በቃ ራሳችሁን አት ጉዱ። ፊቶች ማለት ቤት ስደት ቶች ቢያንስ አንዳንድ ቦታ ላይ ያው ምግብ አይኖርም እና ምግብ በሌለበት ደግሞ ሰዎቹ አመቻችተው ምግብ እንዲያመጡ ጠይቁ፣ አትፍሩ። በምግብ ምንም ሸም የለም እና ራሳችሁን እንዳትጎዱ። ምክንያቱም ለእናንተ ራሳችሁ ብቻ ናቸው የምታስቡት፣ ማንም አያስብላችሁም። እዛ ስደት ላይ ሆናችሁ እናንተ ለእናንተ ነው ማሰብ ያለባችሁ። በቃ ማንም የላችሁም፣ መንከባከብ አለባችሁ ራሳችሁ ራሳችሁን። መጠል የለባችሁም በአመጋገብ ደረጃ። ጠዋት ላይ ደግሞ በባዶ ሆዳችሁ ውሃ ጠጡ። የኩላሊት ችግር ይኖራል አብዛኛውን ከመቆም ጋር እና ውሃ ደግሞ በባዶ ሆዳችሁ በደንብ ጠጡ በተለይ አረብ ሀገር ያው ያስጠጠር ከሙቀቱ ጋር ነው ራሳችሁን ጥብቅ አድርጋችሁ በሰላም ለሀገራችሁ እንዲትበቁ ነው ያው እንግዲህ ያለችኝ ምክር ነው ውዶችዬ ወዳችኋለሁ እያላችሁ በሰላማችሁ ብዝት ይበልልኝ ለፋሚቲዩብ ደግሞ አዲስ የሆናችሁ ቤተሰብ ሁኑ ሰብስክራይብ እያደረጋችሁ የምለቃችሁ ቪዲዮዎች እንደደረሳችሁ ደግሞ የኖቲፊኬሽን ምልክቷን እየተጫናችሁ የደወል ምልክቷን ማለት ነው ሰብስክራይብ አድርጉ ቤተሰብ ሁኑ እንሻላ በተለያየ ቪዲዮ ለእናንተ ይጠቅማል ባልኩ ትዘልቅ አለሁኝ። መልካም ጊዜ ይሁንላችሁ። እወዳችኋለሁ። ሰላማችሁ ብዝት ብዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ